ሰላም ጤና ስጥልን። እንዴት ናችሁ? እኔ ጋ ሁሉ ሰላም ነው። እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እና እኔ ደግሞ አንድ ሰው ቤት ቪላ ቤት ስራልኝ ካለ እንደዚህ ቤት ሰርቼ ለሰዎቹ አሳያለሁ። ከዛ እነሱም ይስማማሉ። ይሄንን በኮምፒውተር ወይ በላፕቶፕ ያስቀይሩና ያሰራሉ። ምንም ሊውነት ሳይኖር ማለት ነው። እኔ በሰጠው ሳይት ማለት ነው። ይሄ ማለት ቪላ ቤት ነው። ዘጠኝ ማለት ስምንት ከዘጠና በአንድ በኩል፣ በአንድ በኩል ደግሞ በኤሉ በኩል አስራ ሶስት ሜትር ነው። በበረንዳ በኩል ደግሞ ስምንት ከስልሳ ነው። ሳሎኑ አራት ከዘጠና ዘጠና በስድስት ከስልሳ ነው። ማስተር ቤድሩም ደግሞ ሶስት ከሰባ በሶስት ሜትር ነው። ባዝሩሙም አንድ ከስልሳ በሶስት ሜትር ነው። ኮሪደር መሃል ላይ አንድ ሜትር ይወጣና ከሁለቱ መኝታዎች መሃል ላይ አንድ ወሽ አለ። አንደኛው ሩም ሁለት ከሀምሳ በሶስት፣ ሁለተኛው ደግሞ ሁለት ከሀምሳ በሶስት ኪችን ደግሞ ሁለት በሶስት አረጌ ሰርቻለሁ። ሳሎኑ ሙሉ በሙሉ ሰፊ ሳሎን ነው። ስድስት ከስልሳ በአራት ከዘጠና ነው። በአንድ በኩል ዳይኒንግ ነው፣ በአንድ በኩል ሊቪንግ ነው። በረንዳው ደግሞ አንድ ከስልሳ ነው። ሰፋ ያለ በረንዳ እንዲኖር ፈልጋለሁ ስላለኝ ሰርቻለሁ። ፓርኪንግም አለ። ፓርኪንግ ደግሞ አራት ሜትር ከአርባ ነው። የአጥሩ ኮለም ሲጨመር አራት ከሰማንያ ነው የሚሆነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ ለሌሎች እንዲደርስ። በዚህ ዲዛይን የሚፈልግ ሰው ካለ ሰርቼ እሰጣለሁ። ይደውልልኝ፣ ኮሜንት ያርግ።